በኢትዮጵያ ኤሌክትሪክ አገልግሎት በተለያዩ ከተሞች ላይ ምን ይመስላል? ምን ቅሬታዎች እየተነሱበት ነው? እነሱን ቅሬታዎች ለመመለስስ መሳ ቤቱ የትኞቹን ተግባራት አስቀድሞ እየተገበረ ይገኛልና ተመሳሳይ ጥያቄዎችን እያያዝን ቆይታ የምናደርግን የሚሆነው ቀደም ሲል ያስተዋውኳቸው እንግዶቻችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ በደሴ ከተማ በኃይል እጥረት ምክንያት የሚያጋጥሙ የመብራት መቆራረጥ ከፍተኛ ችግር እንደሆነባቸው ነዋሪዎቹ ለኢትዮጵያ ቴሌቪዥን ቅሬታቸውን ገልጸዋል። ከኃይል መቆራረጥ ባለፈ በወቅቱ የቆጣሪ ንባብ የሚያሳየው አገልግሎት መጓደል ሕብረተሰቡ ለተጨማሪ የኑሮ ጫና እየዳረገው ስለመሆኑ የሚያነሱት ነዋሪዎች በከተማው የሚያጋጥመውን የኃይል እጥረት ለመቅረፍ ታዲያ በፌዴራሉ መንግስት በ2.3 ቢሊዮን ብር ወጪ እየተገነባ የሚገኘው የጢጣ ሰብስቴሽን በአፋጣኝ እንዲጠናቀቅ ድጋፍ ሊደረግ ይገባል ሲሉ ነዋሪዎቹ አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ዘጋቢያችን ራሄል ፍሬው አሰባስባቸዋለች። አስተያየቶቹን ተከታትለን እንመለስ። የምታዩ በደሴ ከተማ ትልቁ ችግር እየሆነ ያለው የመብራት ችግር ነው። ኮንስታንት አለን። በጣም ይቆራረጣል። በቃ ህዝቡ በጣም ችግር ላይ ነው ያለው። እንደምታየው አሁን በቡና ዘርፍ ነው ተሰማርቼ እየሰራው ያለሁት። እንደምታየው መብራት የለም ውጭ ብለናል ማለት ነው። ይሄ ደግሞ ብዙ ቤተሰብ የምናስተዳድርበት በዚሁ ነው። የቤት ኪራይም ምንም እከፊበት ገብቶሻል አይደለ? ስለዚህ የመብራት ችግር በጣም ትልቅ ችግር ነው ያለው። እንደምትመለከቱ አሁን ይህም ቡናውን ቆልቼዋለሁ ግን መፍጨት አልቻልኩም። ገብቶሻል አይደለ? ፈጭቼ ነው እንደገና ፍልቼ ለህዝቡ ማቀርበው ለደንበኞቼ ማቀርበው ማለት ነው። ደንበኞቼም እንደምትመለከቻቸው አሁን ይሄ ነገር በመብራት ባለመኖሩ እና ባለመቅረብ የተነሳ የሉ ስለዚህ በጣም ችግር ላይ ያለ ነው። በቀን ቢያንስ ቢያንስ ስምንት ሰዓት ሰባት ሰዓት መብራት ይጠፋል። በመብራት ምክንያት የተነሳ የውሃ መቋረጥ አለ። አብሮ አብረው ችግሮቹ አሉ። የኢንዱስትሪ ከተማም የንግድ ከተማም ነው። ብዙ ስፋት አለው። ይሄ ዛሬ ብቻ ሳይሆን ቀደም ሲል ትልቅ ከተማ ነው። ስለዚህ በመብራት የተነሳ ብዙ ጥረቶች አሉ። የሚመለከታቸው አካሎች ይሄንን ችግር ቢያውት የተሻለ ነው ብዬ እገምታለሁ። እንደ ተማሪ ደግሞ ያው ለማንበብ ምናምን አስበል ለምሳሌ ማታ ላይ ምናምን ሊሆን ይችላል ለማንበብ አስበል መብራት ጠፍቶብን ብቻ ብዙ ነገር ለመስራት አስበን መብራት ይጠፋል። እና መብራቱ አሁን ላይ አስቸጋሪ ነው። ምንባብ አይነበብም። ምንባቡና የሚመጣው ቢል እኩል አይደለም ብለን አንድ ሁለት ጊዜ ሪፖርት አድርጌያለሁ። ግን ያላቸው የቢሮ ሰዎች አፕሮቻቸው ጥሩ ነው። እንከታተላለን፣ ተቀያሪ ሰው እናደርጋለን። እንደውም የኢትዮጵያ ኤሌክትሪክ ኃይል መግለጫ ሲሰጥ ሰምተናል። በቅርቡ ብዙ ሰዎችን እርምጃ ወስደዋል ምናምን ነው የሚባለው። የጽሁፍ የቃል ማስጠንቀቂያ ይህን ሁሉ ዜና ሰምተናል። ስለዚህ እርምቱ ቢደረግ ህብረተሰቡ ስራውን የሚሰራበት መንገድ ቢመቻች በጣም ደስ ይለኛል። ይህ በዚህ እንዳለ የኢትዮጵያ ቴሌቪዥን ሀዋሳ ከተማ ተገኝቶ ያነጋገራቸው የአገልግሎት ተጠቃሚዎቹ ከቅርብ ወራት ወዲህ የአገልግሎት ክፍያ ታሪፍ ጭማሪ ከፍተኛ ስለመሆኑና እንዳማረራቸውም ገልጸዋል። ይህም አቅማችን ያላገናዘበ በመሆኑ እየተቸገርን ነው ብለዋል። ቅሬታቸውን ለኢትዮጵያ ቴሌቪዥን ያቀረቡ የአገልግሎቱ ተጠቃሚዎች አስተያየታቸውን ሚካኤል ገዙ አሰባስቦ ልኮልናል። ተከታተሉትና እንመለሳለን። ስለ ማምራት ጉዳይ ያለውን ቅሬታ በጣም ከባድ ነገር ነው ያለው። እንደው እንደዚህ አይነት ነገር እንደዚህ አይነት እድል አግኝተን ማን ይጠይቀኛል ብለን ያጠንበት ሁኔታ ነው ያለውና በጣም ጭማሪ ነው ያለ ነው 2800 3000 4000 በቃ እንደፈለጉት ነው የሚያርጉን። ይሄ በምን እንደመጣ አናቅም እና በጣም ከባድ የሆነ ችግር አለ። ከዚህ በፊት የሚከፍለው 3 አሁን ወሩ ሲመጣ እኛ ስለ ማብራት ነው ማሰብ የጀመረው ሁለት ሺህ ስድስት መቶ ከፍልብ ጊዜ አለ። በጣም ከሚገርም እና በጣም ከባድ ነው ለማብራት እራሱ ከብዳል ከብዳል። በጣም ለዝቅተኛ ኑሮ ለሚኖር ሰው ከባድ ነው ለመኖር ራሱ እያቃትም ያለ ንዶ ጀምረ አትሊስቱ እንኳን የቆጠረውን እንኳን ለምን እንዲቆጠረ ለምን እንዲሆነ ምንድን ነው ችግሩ ቢባሉ እንኳን አንተ ለምን ሀያ ሺህ ብር የሚሆነ አንድ ግለሰብ ሁለት ደሞዝተኛ ሁለት ሺህ ደሞዝተኛ ሆኖ እያለ ሀያ ሺህ ብርም ቢሆን ቢቆጥር ከፍለህ ነው በቃ ያንን መከራከር የምትችለው እየተባለ ሰው ኦሬዲ ግራ እየተጋባ ያለበት ጊዜ ነው። ይህ በእውነት እንዲሻሻል ለ እንፈልጋለን። በጣም እጥፍ ነው የጨመረው። የሚመለከተው አካል እንዳንጠይቅ ምንም መፍትሄ የለም፣ እዛም እንዳንሄድ ሁሉ የተገደደ ነገር አለ። በጣም ከባድ ነገር ነው ያለው። ያለው ነገር እኛ ሌላ ስራ እየይዘን አለ፣ ስብሰባ ልንገባ ነው፣ እንደዚህ እንደዚህ ልንሆን ነው ብሎ እኛን በቃ መፍትሄ ማንም አካል የለንም። ይሄን ምንም ሳይመስለው የሚከፍል ዜጋ አለ፣ መክፈል ያቃተው አለ፣ በልቶ ማደር ያቃተው ሰው አለ። እና ይህን ተመጣጣይ ሁሉም ብርሃን እንዳያገኝ ዝቅተኛ ህብረተሰቡን በአማከለ ዋጋ ነው እንትን ማድረግ አለበት መንግስት ማስተካከል አለበት ብዬ እገምታለሁ እንጂ ልቅ አድርጎ መተው ያለበት መንግስት በእርግጥ እና በአማከለ ዋጋ ደሃን ህብረተሰብ በማይጎዳ መልኩ ዘ በማክለ ዋጋ ነው ማስተካከል አለበት። አሁን ባለው ዋጋማ ከባድ ነው። ማህበረሰቡ ምንም ማምለጫ ነው መፍትሄ ስለሌለው ከመክፈል ያለፈ ምንም አማራጭ የለንም። ስለዚህ ይሄ በጥልቀት እንዲታይና መፍትሄ እንዲፈለግልን እንደ አንድ ኢትዮጵያ ዜጋ እጠይቃለሁ። ተመልሰናል። አለ የተወደዳችሁ ቀደም ሲል ወደ አስተዋወቅናችሁ እንግዳ ነው የምንሻገረው። ከዛ አስቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዶት ስትሪም እንግዲህ በዛሬው ዕለት በተለይ ቲቪ ዜና 57 አጀንዳ ያደርገዋል ብሎ ያስተዋወቀውን የኢትዮጵያ ኤሌክትሪክ አገልግሎት የሚሰጣቸውን አገልግሎት በተመለከተ ከኃይል መቆራረጥና ከታሪፍ ጋር በተያያዘ የምታነሷቸው ጥያቄዎች ለመመለስ በይፋ እንግዶች ይመጣሉ ብለን ከሰዓታት በፊት ለጥፈ ነው ነበረ። በርካቶች እንግዲህ የተለያዩ ጥያቄዎችን አንስተዋል። እነዚህን ጥያቄዎች ምላሽና ማብራሪያ እንዲሰጡን ደግሞ በአገልግሎት መስሪያ ቤቱ ዶክተር ገበየውሊ ካሳ የኤሌክትሪክ መሰረተ ልማት ማኔጅመንት ስራ አስፈጻሚና እንደዚሁም አቶ መንግስቱ ካሴ የሽያጭና ደንበኞች አገልግሎት ዲሬክተር ናቸው። ሁላችሁንም ለጊዜያችሁ አብዝተን ነው የምናመሰግነው። ዶክተር ከርሶ እጀምራለሁ። እንግዲህ መቆራረጡ ያው መጠነኛ ዳሰሳ ባደረግንባቸው አገልግሎት አሰጣጡን በተመለከተ ዋና ዋና ከተሞችን ለማየት ችለናል። ሙስጠፋ መሀመድ የተባሉ አንድ የዶት ስትሪም ተከታታያችን አንድ ጥያቄ አንስተዋል። የኤሌክትሪክ ኃይል በገጠር ከተሞች እንዲካተት በተለይም በማዕከላዊ ኢትዮጵያ ክልል መቆራረጥም አለ እጥረትም አለ፣ እና ይሄን ለመፍታት ምን እየሰራችሁ ነው የሚል ነው። በእርግጥም ያው ይሄ ጥያቄ የብዙ ኢትዮጵያውያን ጥያቄ ሊሆን እንደሚችል ታሳቢ ያደርጋሉ ብዬ አስባለሁ። ማለቴ ቅሬታው ከተነሳባቸው አካባቢዎችም ተነስተን ይህን ጥያቄ እንዴት ነው የሚያብራሩት? እሺ አመሰግናለሁ። እውነት ነው የኃይል መቆራረጥ መዲናችንን ጨምሮ ሁሉም ከተሞች ላይ አለ፣ ኤሌክትሪክ በተዳረሰባቸው ቦታዎች ላይ አለ። ይሄን እንግዲህ በጥናት ለይተን ለእያንዳንዱ ችግር የመፍትሄ አቅጣጫ አስቀምጠናል። አሁን አንደኛው ምክንያት የኔትወርኩ እርጅናና የአቅም ውስንነት ነው። ማሰራጫ መስመሮች ላይ ትራንስፎርመሮች ላይ የአቅም ውስንነት እርጅና አለ። ቅድሚያ እንግዲህ ጀኔሬ የሀይል ማመንጫ ኃይል ማስተላለፊያ ላይ ተሰጥቶ በርካታ ስራዎች ሲሰሩ እንደቆዩ ይታወቃል። አሁን ከተሞች ውስጥ ማሰራጫ ጣቢያዎች ላይ ቅርብ ጊዜ ነው መስራት የጀመር ነው። ለእነዚህ እንግዲህ የአጭር ጊዜና የረጅም ጊዜ የመፍተሄ እርምጃዎችን አስቀምጠን እየሰራን ነው። በእርግጠኝነት ጥሩ ውጤት ይዘው ይመጣሉ። ለምሳሌ አጭር ጊዜ የምንለው እስከ መቶ ቀን የመቶ ቀን እቅድ አዘጋጅተን የፕሪቨንቲቭ የቅድመ መከላከል ጥገና፣ ትራንስፎርመሮች አቅም ማሳደግ ስራዎችን እንሰራለን። በርካታ እቅድ ነው የያዝ ነው። ከዛ ሌላ እንግዲህ ኔትወርኩ ያልዘመነ የመሆኑ አንድ ችግር ነው። በተለይ አዲስ አበባ ላይ አሁን በሚቀጥሉት ሶስት እና አራት ወራት ላይ እስካዳ የምንለው ቴክኖሎጂ እንተገብራለን። እሱ ሲገባ በርካታ ላለፉት ሀያ ወራት ነው ሲሰራ የቆየው፣ በሚቀጥሉ ሶስት እና አራት ወራት ውስጥ ወደ አገልግሎት ይገባል። ከዛ ውጭ እንግዲህ ሰዋዊ እና የተፈጥሮ አደጋዎች ኔትወርኩ ላይ ይደርሳሉ። ለምሳሌ ቬጂቴሽን የዛፎች የመሰረተ ልማት ውስጥ መግባት ኔትወርኩ ላይ ደግሞ አደጋ የመድረስ ችግሮች አሉ። ይህንንም እንግዲህ ከጸጥታ አካላትም ጋር እንሰራለን። ዛፎችን ደግሞ ከመንግስት ከመስተዳድር አካላት ጋር በመሆን ስታንደርዱን ጠብቆ እንድተከሉ፣ እንድቆረጡ እናደርጋለን። በውስጣችንም ደግሞ ኢንፊሽንሲዎች አሉ። የአቅም ውስንነቶች፣ የአሰራር ክፍተቶች የመሳሰሉት አሉ። ለነዛም አንደኛው በሪፎርሙ አድሬስ እያደረግን ነው። ያው ከተገበርና አንድ ስድስት ወር አካባቢ ይሆናል። ሌላው በተለይ በአዲስ አበባ እንደገና የኦፕሬሽን ቲሙን እንደገና የማዋቀር አሰራሩንም የመቀየር ኔትወርኩን ተከትሎ እንዲተገበር የማድረግ ምናልባት ከቴክኖሎጂ ጋር ተያይዞ ያው ተግዳሮቶቹ በዚህ ምክንያት የመጡ ነው እያሉን ነው። ምን ያክል ግን ዳሰሳ ታረጋላችሁ? ለምሳሌ በሚቆራርጡባቸው አካባቢዎች ላይ ከተቆራረጡ በኋላ ደግሞ በአፋጣኝ ምላሽ በመስጠት በኩል በእርግጥ ወደ በኋላ ላይ የምናነሳቸው ሰፊ የህዝብ ጥያቄዎች አሉ። እነሱን መሰረት አድርገን እንቀጥላለን እና ምን ያክል ዳሰሳ ነው የምታደርጉ ሙያተኞቻችሁ? እስከዚህ ጋር ተያይዞ ሁሉም ማለት ባይቻልም፣ አንዳንዶቹ የስነ ምግባር ጉድለት ያለባቸው ናቸው ይላሉ። በእርግጥ የተነሳም ጥያቄ ስላለ ነው ይህን ጥያቄ የማነሳው። እና ከዚህ አኳያስ የወሰዳችሁት እርምጃ ይኖር ይሆን? አዎ፣ አሁን ዳሰሳ እናደርጋለን። በተለይ አሁን ካነሳው ከቆይታ አንጻር ቴክኖሎጂው ስንተገብር የሚኖረው ድርሻ እጅግ በጣም ከፍተኛ ነው። የኮንትሮል ሩም አለው። አንድ ኃይል ስቋረጥ እዛው ቁጭ ብሎ ማየት ይቻላል። በረግጥ መካከለኛ ቮልቴጅ መስመር ላይ ነው፣ ወዲያው ማየት ይቻላል፣ ወዲያው እርምጃ በርቀት መውሰድ ይቻላል። ቴክኒሻኖችን ደግሞ ቦታውንም ይነግረናል። ከስነ ምግባር ጋር ተያይዞ ያው በርካታ ችግሮች አሉ። ሁሉም ሰራተኛ ባይባልም ስነ ምግባር ጉድለት ያለባቸው ሰራተኞች አሉ። ይሄን ለመቅረፍ ከዚህ በፊት በየሚዲያም በየፌስቡክ ገጾቻችንም ስንገልጽ እንደቆየ ነው። የቴክኖሎጂ አማራጮች አምጥተናል። የካቲት 20 ላይ የስነ ምግባር መቀበያ ሞባይል አፕሊኬሽን በዌብሳይታችን የሚሰራና የቴሌግራም ባውት አማራጮች ያሉት ላውንች አድርገናል። የካቲት 20 እና በዛ ደንበኞች እየተጠቀሙ ጥቆማዎችን እያመጡ ነው በቀጣይም ደግሞ ተሳትፎውን ደንበኛው ከጨመረ በዚህ ትልቅ ለውጥ እናመጣለን ብለን እናስባለን። በኋላ ዶክተር መለሳለሁ። ሌላው በዶት ስትሪማችን ገብተው ጥያቄ ካነሱት መካከል ያሬድ ፍሌቼ የሚባሉ አንድ ግለሰብ፣ አቶ መንግስቱ ነው ይህን ጥያቄ የማነሳው። የካርድ መሙያ ቦታዎች በኮሪደር ልማት ጋር ተያይዞ የተዘጉ ቦታዎች አሉ። በመሆኑም በተለይ ሰፋፊ የጋራ መኖሪያ ቤቶች ኮንዶሚኒየም ቦታዎች ላይ ለምን የካርድ መሙያ ቢሮዎችን መክፈት አልተቻለም? ዘመኑን ያማከለ ሰው መምጣት ሳያስፈልግበት ከቤቱ ቁጭ ብሎ እዚው ካለበት መክፈል የሚችልበትን መንገድ መተግበር ላይ ምን ስራዎች እየተሰሩ ነው የሚል ጥያቄ ተነስቷል። አቶ መንግስቱ በዚህ ላይ ምን ይላሉ? እሺ፣ አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት በተለይ ደንበኞቻችን በአቅራቢያቸው በቅርበት ሆነው የፍጆታ ሂሳባቸውን በተለይ ቅድመ ክፍያ ተጠቃሚ ደንበኞቻችን የሚሞሉበትን ስርዓት እያየ በየጊዜው እየፈተሸ ተጨማሪ ማስፋፊያዎች እየሰራ ነው ያለው። በቅርብ አንዱ ፒያሳ አካባቢ ላይ አሁን ይሄ አገልግሎት እንዲጀመር እየሰራን ነው ያለነው። በተመሳሳይ ደግሞ እንደዚሁ ቦሌ ሚካኤል አካባቢም እንደዚሁ ተጨማሪ ሰው የሚበዛባቸው ወይም ደግሞ የተለያየ ማኅበረሰብ የሚኖርባቸው አካባቢዎች ላይ ደንበኞቻችን ያለ መጉላላት በወቅቱ ካርዳቸውን ሞልተው የሚሞሉበትን ሁኔታ የሚሄዱበትን ሁኔታ እያመቻችን ነው ያለነው። እንደ አጠቃላይ በኮሪደር ልማቱ ምክንያት የተነሳው አንድ ካሳንችስ አካባቢ ያለ አካባቢ ነው። እሱን ኦልሬዲ ድንበሩ አካባቢ ባለ እዛ ነው ወደ ማዕከል ወደ ዛ ነው የሄደው። እዛ ላይ ሂደው የሚሞሉበትን ሁኔታ እያመቻቸን ነው ያለ ነው። በተጨማሪ ደግሞ ደንበኞቻችን በተለይ ባሉበት ቦታ ሁነው የሚሞሉበት ዲጂታል ሚዲያ ተጠቅመው የሚሞሉበት ስርዓት እያመቻቸን ነው ያለ ነው። በተለይ ስማርት ቆጣሪዎችን ተግባራዊ እያደረግን ነው ያለ ነው። አሁን የነጠላ ፊስ ተጠቃሚ ደንበኞች ወደ 25 ሺህ አዲስ አበባ ላይ ተግባራዊ እያደረግን ነው ያለ ነው። ከዚህ ውስጥ ወደ 2 ሺህ አካባቢ አሁን እየተጠቀሙ ነው ያለው። ይህንን እያሰፋን በተለይ በቴክኖሎጂ እየታገዝ ደንበኞቹ እኛ ቢሮ ወይም ደግሞ የሆነ አሁን እያዘጋጀ ናቸው የካርድ መሙያ ቦታዎች ሳይሄዱ ባሉበት ቦታ ሁነው የሚሞሉበትን ስርዓትም እንደዚሁ እያመቻችን ነው ያለ ነው። ጊዜውን ማወቅ ይቻላል? ለምሳሌ ይሄ ጥያቄ ሲነሳ በመቼ ጊዜ ነው ይሄ አገልግሎት እንዲያገኙ እናንተ እየሰራችሁ ያላችሁት? ቤታቸው ቁጭ ብለው ዘመናዊ በሆነ መንገድ አገልግሎቱ እንዲያገኙ ማለት ነው። ቅድም እንዳነሳሁት የተወሰኑት ወደ ሁለት ሺ አካባቢ ወረድ ጀምረናል። ተራ በተራ እየጨመር መሄድ ነው የሚሆነው ይሄ ሁለት ሺ በቅርብ ወደ 25 ሺ በቅርብ ወደ ማጠናቀቅ የምንሄድበት ሄድበት ነው የሚሆነው። በዚህ በጀት አመት እሱን ለማጠናቀቅ እየተሰራ ነው ያለው። በቀጣይም ደግሞ ያለውን ተቋሙን የፋይናንስ አቅም እያየን ሞር እነዚህ የስማርት ቆጣሪዎችን እየጨመር የምንሄድበት ሄድበት ሁኔታ ነው ተቋሙ በቅድ ይዞው እየሰራ ያለው። እመለሳለሁ። አቶ መንግስቱ ዶክተር ከርሶ ጋር ልመለስ። አለነ እንዳለ ጌታ የሚሉ አንድ ተከታታይ ደግሞ የታሪፍ ጉዳይ በጣም ከባድ ነው አሉ። እንደ ኢትዮጵያ የነዋሪዎችን የመክፈል አቅም ያገናዘበ አይደለም ብለዋል። በእርግጥም በሕዝብ እንደራሴዎች ምክር ቤት ከቅርብ ጊዜ ወዲህ ይፋ ከተደረገ በኋላ ይሄ ነገር ጭማሪ እንደሚደረግ የብዙ አገልግሎት ደንበኞቻችሁ የቅሬታ ምንጭ ይመስለኛል ይሄና ታሪፉን በተመለከተ አንዳንድ ጊዜ ወጥም አለመሆን ነገር አለ። ለምሳሌ በዚህ ወር አንድ ሰው 200 ብር ወይ ደግሞ 400 ብር ቢከፍል በሚቀጥለው ወር ደግሞ 1 ሺህ ብር ወይ 1200 ብር ሆኖ ሊመጣበት ይችላል። በእርግጥ እንዳጠቃቀሙ ሊሆን ይችላል። ይሄ ነገር ከታሪፍ ጉዳይ ጋር ተያይዞ ዶክተር ምን ማለት ይቻላል? አይ ቲንክ የደንበኞች አገልግሎት አቶ መንግስቱ እንትን ቢሰጥበት ጥሩ ይሆናል ብዬ አስባለሁ። እሺ መለሳለሁ ወደ እርሶ። ምናልባት አቶ መንግስቱ እዚህ ላይ የሚሉት ነገር ካለ ከታሪፍ ጉዳይ ጋር በተያያዘ የተመልካች ወይ ደግሞ የአገልግሎት ተጠቃሚያችሁ ጥያቄ እንደመሆኑ መጠን ምን ይላሉ? አመሰግናለሁ። ከቫት ጋራ ተያይዞ የተነሳው ሁኔታ ያው መንግስት ሁሉም ተጠቃሚ ደንበኛ የሚጠቀመው ላይ 15 ፐርሰንት ክፍያ እንዲፈጽም በመንግስት ከመስከረም አንድ ጀምሮ ተግባራዊ እንዲደረግ በተሰጠው ወይም በወረደው መመሪያ መሰረት ተቋማችንም ይህንን ተግባራዊ እያደረገ ነው ያለው። አጋጣሚ ይህንን ሲስተም ቀድመን ያልጀመርን ከመሆኑ ጋር ተያይዞ የተወሰኑ ይህን እስከምንፈጽም ወደ ሁለት ወር ሶስት ወር አካባቢ ያለፈበት ሁኔታ ነበረ። ይህንን ለማስተካከል አሁን በፊት ላይ ሳይከፈሉ የቆዩ ሂሳቦች እነሱን ወደዚህ አምጥተን እንዲከፈሉ ማድረግ ጀምረናል። ከዛ ጋር ተያይዞ ያሉ አንዳንድ የክላሪቲ ጉዳዮች፣ ግልጽ መሆን ያለባቸው ጉዳዮች አሉ። ይህን በተለያየ በፌስቡክ ገጻችንም እንደዚህ እየተገኘንም ማብራሪያ እየሰጠን ያለ ነው። ከዛ ጋር ተያይዞ ወጥ አልሆነ የሚሉ ጥያቄዎች የሚነሱት ከዚህ ጋር ተያይዞ ነው። ይሄ የኋላውን ክፍያ እስክናስተካከል ያለ የአንድ ጊዜ ብቻ ስለሆነ በዚህ ሁለት ወር ሶስት ወር ውስጥ አጠቃላይ ደንበኞቻችን ውዝፍ ሂሳባቸውን ከፍለው ይምጭት የሚጨርሱበትና ከዚህ በኋላ ወጥ በሆነ መንገድ ክፍያ የሚፈጽሙበት ሁኔታ ነው የሚመቻቸው። ምናልባት የክፍያው መብዛት ያሳስበናል የሚሉ ነዋሪዎችም ስላሉ ነው፣ ከዚህ ጋር ተያይዞስ የተመጣጠነ ለማድረግ ምን የታሰበ ነገር አለ? ያው እንግዲህ ከታሪፉ ጋር ከሆነ እየተነሳ ያለው እንግዲህ ያው አንድ ተቋም ተቋሙ እንደ ተቋም ለመቀጠል ያው አብዛኞቹ ተቋሙ የሚጠቀምባቸው የእቃዎች በአብዛኛው በውጭ ምንዛሬ የሚገቡ ከመሆናቸው ጋር ተያይዞና የመሰረተ ልማቱም ሰፊ ሟል ነዋይ የሚፈልግ ከመሆኑ ጋር ተያይዞ እንግዲህ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በጋራ በመሆን እስከተወሰነ ኮስት ሪፍሌክቲቭ ይሆናል ተብሎ የታሰበ ሂሳብ ተሰርቶ በመንግስት እንዲጸድቅ ከተደረገ በኋላ ይሄ ወደ ስራ ነው የገባው። ግን አሁን ላይ ኮስት ሪፍሌክቲቭ የሆነውን ታሪፍ ባንዴ አልተተገበረም። በአራት ዓመት ሆኖ በየሶስት ወሩ የሚጨመር ሂሳብ ነው ተግባራዊ የተደረገው። ይህንን እንደ ተቋም ለመቀጠል ታሳቢ ተደርጎ የተፈጸመ ሲሆን ነገር ግን አንዳንድ አካባቢዎች ላይ በተለይ ከንባብ በወቅቱ በትክክል ካለመወሰዱ ጋር ተያይዞ የሚነሱ ተጠራቅሞ ከመምጣት ጋር የሚነሱ ቅሬታዎች አሉ። በዚህ ምክንያት አላስፈላጊ ተጨማሪ ሂሳብ ደንበኞቻችን እንዳይጠየቁ እንደ ተቋም በተቋም ደረጃ በተለይ ለረጅም ጊዜ ያልተነበቡ በዜሮ የሚወጡትን ለይተን በማጣራት ኢንቮይስ ያልተዘጋጀላቸው ደንበኞች በተለይ ለይተን በማጣራት ደንበኞቻችን ወደ እኛ ሳይመጡ ቅሬታቸውን ይዘው ሳይመጡ በቅድ በፕሮግራም ይዘን እነዚህ ንባብ በትክክል እየተነበበ መሆኑን የምናረጋግጥበት፣ እንደዚሁም ደግሞ ቅሬታው ከመጣ በኋላም እንደዚሁ የተጠራቀመ ሂሳብ አንዴ የሚመጣ ከሆነ ወደ አልተከፈለበት በማከፋፈል ትክክለኛ ደንበኞቻችን በከፈሉበት በተጠቀሙበት መጠንና በዛን ወቅት በሚያርፈው ታሪፍ ክፍያ እንዲከፍሉ እያደረግን ነው ያለነው። በዚህ መንገድ ችግሮችን እየፈታን ምንሄድ ነው የሚሆነው መለሳለው፣ አቶ መንግስቱ። ዶክተር እርስዎ ጋር ነኝ ከፍ ያለው የተባሉ አንድ የዶትስሪም ተከታታያችን የምናአሉ ሰራተኞች ፖልና ቆጣሪ ሲገጥሙ የሚቀበሉን 1500 እስከ 2ሺ ብር የምን እንደሆነ ጠይቁልን። ማእከላዊ ኢትዮጵያ ክልል የመጣ ነው ይሄ ማረቆ አካባቢ ነው ይላል። ምናልባት ያው ለጥናትም ስለሚረዳችሁ ከሆነ ነው ይሄን ነገር የምናነሳው፣ እዛ አካባቢ ያለውን ነገርም በደንብ እንድታዩት ይመስላል። እንደዚህ ያለ ክፍያ ታስከፍላላችሁ? በቅድሚያ ዶክተር አንድ ደንበኛ ው ሀይል ለማስገባት የሚጠበቅበት ክፍያ አለ የሚከፍልበት አግባብም አለ። ቢሮ አመልክቶ ግምት ወጥቶለት ደረሰኝ ተቆርጦለት የሚከፍለው ክፍያ ትክክለኛው ክፍያ ነው። ከዚህ ውጭ ያሉ ክፍያዎች ትክክለኛ ክፍያዎች አይደሉም። ምናልባት አላወቁም የሚጠየቁ እንትኖች ካሉ አሁን በቀጣይ አንደኛ የስነ ምግባር ችግሩን ለመቅረፍ ላውንች ያደረግነው የኦንላይን ሞባይል አፕሊኬሽን እና በዌብሳይታችን የሚሰጠው ጥቆማ ትልቅ አስተዋጽኦ ያደርጋል። ሁለተኛ ግን ደንበኞች ከዚህ በኋላ ማንኛውንም ጥያቄ ስኖራቸው ቅሬታ የማቅረብ አዲስ የኃይል ጥያቄ ሌሎች ጥያቄዎችም ስኖራቸው ከቢሮችን መምጣት ሳያስፈልጋቸው በሞባይላቸው ማመልከት እንዲችሉ አገልግሎት ማግኘት እንዲችሉ ከኢትዮ ቴሌኮም ጋር በመሆን እያበለጸግን ያለናቸው ሶፍትዌሮች አሉ እነሱ ሲተገበሩ ምላሽ የሚያገኙ ይመስለኛል በአጭር ጊዜ ውስጥ ነው የሚተገበሩት ግን አገልግሎት ለምሳሌ ተቆራረጠባቸው የአገልግሎት ለማግኘት ወደ ሆነ ቦታ ላካቸኋቸው ሰዎች የሆነ ፖል ለመጠገን ኤሌክትሪክ ለመጠገን የሚጠይቁት ክፍያ አለ እናንተ ጠይቁ የምትሏቸው የለም የለም እሺ፣ እንደዚህ አይነት ችግር እየፈጠሩብን ነው ብለው ቅሬታ ቢያቀርቡላችሁ እስካሁን ደስ የወሰዳችሁት እርምጃ አለ? ቅሬታ አስቀርቦላችሁ ያውቃል? ስ ማንኛውም ቅሬታ ተጣርቶ ተገቢው እርምጃ ይወሰዳል። አስተዳደራዊ እርምጃ በስድስት ወር በሶስት ወር እና በዓመት የግምገማ እንትኖቻችን ለሕብረተሰቡ እያሳወቅን ነው በፌስቡክ ገጾቻችን ላይ በዌብሳይቶቻችን ላይ እያሳወቅን ነው። በርካታ እርምጃዎች ይወሰዳሉ እና እንደዚህ አይነት ጥቆማዎችን ከዚህ በፊት በሚሰጡት መንገድ መስጠት ይችላሉ። አሁን ላውንች ባደረግነው የአፕሊኬሽኖችም ከሰጡ እኛ አጣርተን ደንበኛው ደግሞ መከታተል ይችላል። አሁን የሶፍትዌሩ ምቹ ነው፣ ምስጢር ጠባቂነት አለው። ከቤቱ ሆኖ ነው የሚያመለክተው። ስታተሱን መከታተል ይችላል። የሰጠውን ጥቆማ ምን ላይ ደርሰዋል በሚል በቀጣይ መከታተል የሚያስችል ሶፍትዌር ስላበለጸ ግን በዛ መከታተል ይቻላል። እርምጃዎች በየጊዜው ይወሰዳሉ እየገለጽ መልካም፣ ዶክተር መለሳለሁ። አቶ መንግስቱ፣ እስኪ ወደ እርስዎ ልምጣ። አንድ አብርሃም የሚባሉ ግለሰብ ምን አሉ፣ ኢትዮ ኤሌክትሪክ አልዘመነም፣ አሁንም በቴሌ ብር ለመክፈል አልተቻለም። ግዴታ መብራት ኃይል ቢሮ መሄድ ግድ ሆኖብናል። ይሄ ከደብረ ብርሃን አካባቢ የመጣ ነው። ከዚህ ጋር ተያይዞ አንድ ሌላ ጥያቄ እስኪ ልጠይቅ። እቃ ቢቃጠል የምታካክሱበት እድል አለ እንዴ? ለምሳሌ የቤት እቃ ፍሪጅ፣ ወይ ደግሞ ቴሌቪዥን በእናንተ የአሰራር ጉድለት ቢቃጠል፣ ለምሳሌ የምትክሱበት አሰራር አለ? እሺ፣ የመጀመሪያው ሀሳብ ላይ ደንበኛችን ያቀረቡት ጋራ ስንነሳ እውነታቸውን ነው። በተቋማችን የዚህ የቴክኖሎጂ አማራጮችን ተጠቅሞ ደንበኞቻችን ባሉበት ቦታ ሁነው እንዲከፍሉ ማድረግ ጠቀሜታው ለደንበኞቻችን ብቻ አይደለም፣ ለተቋማችንም ከፍተኛ ጠቀሜታ አለው ማለት ነው። ለገንዘብ ለመሰብሰብ የምናሰማራቸው ሰራተኞች ከጀርባ ሁነው የቢል ጥራቱ ላይ የተሻለ እንዲሰሩ እድል ይፈጥርልናል። እንደዚሁም ደግሞ የተለያዩ ቅድመ መስራት ያለባቸው ከንባብ ከተለያዩ ነገሮች ጋር ከፍተኛ ጠቀሜታ ስላለው እኛ ደንበኞቻችን በዲጂታል አማራጭ ክፍያ እንዲፈጽሙ ነው የምናበረታታው። ከዚህም ጋር ተያይዞ የጥሩን ወር ብንወስድ ባንክም ሳይሄዱ ሌሎች የክፍያ አማራጮች ባንክ በአካል ሂደው የሚከፍሉበት ሁኔታ ስላለ ነው ይሄን ያነሳሁት፣ ሳይሄዱ ባሉበት ቦታ ሆነው ክፍያ የሚፈጽሙ ደንበኞች 78 ፐርሰንቱን ደርሷል። አሁን ደንበኛችን ያነሱበት አካባቢም ደግሞ ስንሄድ በተመሳሳይ የእነሱም 76 ፐርሰንት አካባቢ በተለያዩ ክፍያ አማራጮች እየከፈሉ ናቸው። የኢትዮ ቴሌኮም ጋራ ወይም ደግሞ በቴሌብር ጋር ተያይዞ ያለውንም ደግሞ ስንመለከት ከኢትዮ ቴሌኮም ጋራ እንግዲህ በጋራ ተቀናጅተን ደንበኞቻችን በዲጂታል አማራጭ ወይም በቴሌብር ክፍያ እንዲፈጽሙ እየሰራን ነው ያለው ከጊዜ ጊዜ እየጨመረ አሁን ከ13 ፐርሰንት በላይ የድርሻ የሚሸፍንበትና በየጊዜው እያደገ ያለ ደንበኛችን ያነሱበት ጥያቄውን ያነሱበት አካባቢ ላይ ስንወስድ የዛሬን እንኳን ኮሌክሽን ወስደን ብናይ የዛ አካባቢ ላይ ክፍያ በተለያዩ ዲጂታል አማራቾች ከከፈሉ ደንበኞች ውስጥ ወደ 13 ፐርሰንቱ በኢትዮ ቴሌኮም ወይም ደግሞ በቴሌብር ክፍያ የተፈጸመ ነው። ነገር ግን አሁንም ይህንን ወስደን የት አካባቢ ነው በዋናነት በቴሌብር መክፈል የቻሉ ያልሆነው የሚለውን ወስደን ደግሞ ይበልጥ ደንበኞቻችን በቀላሉ ክፍያ የሚፈጽሙበትን አማራጭ እናመቻቻለን። ለተፈጠረው ችግር ግን በዚሁ አጋጣሚ ቅርታ መጠየቅ እፈልጋለሁ። በሁለተኛ ደረጃ የተነሳው በተለያየ ምክንያት በኤሌክትሪክ ምክንያት ጉዳት ይደርሳል። ስለዚህ በተቋሙ ምክንያት የተፈጠሩ በደንበኞቻችን ላይ የተፈጠሩ ጉዳቶች ካሉ ተቋሙ ካሳ የሚከፍልበት ስርዓት አለው። ሰው በዛ ስርዓት ተከትለን ደንበኞቻችን ማሟላት ያለባቸው መጀመሪያ ላይ ጉዳት መድረሱን እኛ ከማሳወቅ ጀምሮ እንዲያሟሉ የምንፈልጋቸው መረጃዎች አሉ። ያንን መረጃ አይተን የሚገባውን ካሳ በተቋማችን እንከፍላለን። መልካም። መልካም ሰፊ ቆይታ ሰፊ ማብራሪያ ነው የሰጣችሁን፣ ዶክተር ገበየው ሊካሳ የኤሌክትሪክ መሰረተ ልማት ማኔጅመንት ስራ አስፈጻሚ፣ ና እንደዚሁም አቶ መንግስቱ ካሴ የሽያጭና ደንበኞች አገልግሎት ዲሬክተር፣ ለጊዜያችሁ ለሀሳባችሁም በተመልካቾች ስም አብዝቼ ነው ማመሰግነው። መልካም ምሽት ይሁንላችሁ።